ሰላም፣ ጤና ይስጥልኝ፣ ውድ የሶስተኛ ክፍል ተማሪዎች። ይህ የሂሳብ ትምህርት ሲሆን ተማሜ ማትስ ዩቲዩብ ስቱዲዮ በቅጥታ የሚተላለፍላችሁ ይሆናል። ክፍል ሁለት የምዕራፍ ስምንት ክፍል ሁለት እንደሚከተለው ይቀርባል። ለዛሬ መረጃን መሰብሰብ፣ መረጃን ስንሰበስብ፣ መረጃ መሰብሰብ ማለት እንግዲህ በትንሹ በቀላሉ እንገራችሁና በአንድ ሰፈር ውስጥ የሄዳችሁ ስንት የሶስተኛ ክፍል ተማሪዎች እንዳሉ ለማወቅ ብትፈልጉ ወንድ፣ ሴት የሚል ሰንጠረዥ ነገር ታዘጋጃላችሁ። የሶስተኛ ክፍል ተማሪዎች የሚል እና አንዲት ሰንጠረዥ እዚህ ጋር ወንድ እዚህ ጋር ሴት እናም ቤት ለቤት እየዞራችሁ የሶስተኛ ክፍል ተማሪ ስታገኙ ጭረት እያደረጋችሁ ትሄዳላችሁ። ወንድ ስታገኙ እዚች ጋር ጭረት፣ ደግሞ የሆነ ቤት ትሄዱና ሶስተኛ ክፍል ተማሪ አለ ከተባለ ወንድ ወይም ሴት፣ አሁንም ወንድ ከሆነ እዚች ጋር ጭረት ትሄዳላችሁ። ሴት ስትሄዱ ደግሞ የሆነ ሰፈር እዛ አካባቢ ሴት አሁንም በአጋጣሚ ሴት በቃ የዛሬው ዳታ መሰብሰብ መረጃ መሰብሰብ እዚህ ላይ ይብቀን እንበልና ስለዚህ በዚህ ሰፈር ውስጥ የሦስተኛ ክፍል ተማሪዎች አጠቃላይ አምስት ተማሪዎች አግኝተናል ሁለት ወንድ ሶስት ሴት ብለን ለፈለግነው ዓላማ ማዋል እንችላለን ማለት ነው። እንግዲህ መረጃን ስንሰበስብ የራሱ የሆነ ዓላማ ይኖረዋል። ለምሳሌ መንግሥት መረጃን ሲሰበስብ በሕዝብ ብዛቱ መጠን የአዋቂዎች፣ የወጣቶች፣ የሕፃናት እንዲሁም እንዳጠቃላይ ወንድ ሴት ብዛት በሀገሪቱ ውስጥ ያለውን ማወቅ ለምን ያስፈልጋል ስንል በመረጃው መሰረት ለዞን፣ ለክልል፣ ለክፍለ ከተማ ወይንም እና ለመሳሰሉት በጀት መንግሥት ሲለቅ በህዝቡ ብዛት መጠን ይሆናል። እንዲሁም የመድኃኒት አቅርቦት፣ የመብራት የስልክ አቅርቦት፣ የመንገድ ግንባታ፣ የህክምና ወይም ሆስፒታሎች ግንባታ፣ ትምህርት ቤት ግንባታ እና ለተማሪዎች ወንበር ጠረጴዛ፣ እንዲሁም መምህራን እና የመሳሰሉትን አቅርቦት ለማድረግ በመጀመሪያ ምን ያስፈልጋል? ምን ያክል የህዝብ ብዛት፣ ምን ያክል የተማረ ምን ያክል ያልተማረ የሚለው መረጃ መሰብሰብ በሚለው ውስጥ ይካተታል ማለት ነው። እንጂ እንዲሁ በደፈናው ነገሮች ወደ ማህበረሰቡ እንዲሰራጩ አይደረግም። የነዳጅ አቅርቦት፣ ሌሎችም ሌሎችም ህዝቡ በዛ ወደሚልበት በዛ ያለ አሁን የዘረዘርኩላችሁን ነገሮች እንዲደርሱ ይደረጋል ማለት ነው እና አሁን እዚህ ጋር ሶስት አባላት ያሉት ቡድኖች መስርቱ፣ ይላችኋል። ሶስት ቡድኖችን ትመሰረቱና የተሽከርካሪ ጣማውጫ በስዕሉ እንደሚታየው ይላችኋል። ወይም በቪዲዮ መሀል ላይ አስገባና እናሳያቸዋለሁ። አዘጋጁ ከዛ የተሽከርካሪው ክብ ለአራት እኩል የተከፈለ ይሆናል ያው እንደምታዩት እዚህ ጋር ለአራት እኩል ተከፍሏል አንደኛ አንድ ቁጥር የሚል ሌላ ሁለት ቁጥር ሌላ ሶስት ቁጥር አራት ቁጥር የሚል ስያሜ ተሰጥቷቸዋል እንደምታዩት እና እኩል ቦታ የተከፈለ ይሆንና አስር ጊዜ በማሽከርከር ከላይ የወጣውን ቁጥር በጭረት መልክ በሰንጠረዥ ትክክሉን ጻፉ ይላል አንዴ ቪዲዮን ተመልከቱ ወደ ተማሪዎች እንግዲህ እንደዚህ ማለት ነው። እንደምታዩት አንድ ቦታ ላይ ይቆማል። አንድ ቁጥር ላይ ቆማል፣ ሊሆን ይችላል ሁለት ቁጥር ላይ። ደግሞ እንደገና እንሞክራለን። እንዲህ የሚሽከረከር ነገር በቴሌቪዥን አይታችሁ ሊሆን ይችላል። ጣለ ማውጣት እንደምታዩት፣ ትሽከረከርና የሁለት ቦታ ላይ ታርፋለች። ክፍል አንድ ላይ፣ ክፍል ሁለት ላይ ሊሆን ይችላል፣ ክፍል ሶስት ላይ ወይም አራተኛው ክፍል ላይ። ከዛ አንድ ላይ ካረፈ አንድ፣ ሁለት ላይ ካረፈ ሁለት እሺ እንግዲህ በቪዲዮ እንደተመለከታችሁት ወይም እዛም ላይ ለመግለጽ እንደተሞከረው የሚሽከረከረው ነገር እንዳያችሁት እዚች አንድ ቁጥር ላይ ካረፈ መተን እዚች ጫት እናደርጋለን ማለት ነው። ስንደግም አሁንም አጋጣሚ ሆኖ እዚች ጋር ካረፈ ከዚያም አስ ሁለት ጊዜ ያደረግን ማለት ነው። ሶስተኛ ስናደርግ እዚህ አራት ላይ አረፈ እንበልና አራት ላይ መተንስ ጭረት አራት ላይ ሶስት ጊዜ አራተኛ እንደግማለን እዚሁ አረፈ ብንል አምስተኛ ስናሽከረክር እዚህ ቢሆን ስድስተኛ እዚህ ሰባተኛ እዚሁ አጋጣሚ እንደዚህ እያልን ሄድና ምንም የማያርፍበት ሊኖር ይችላል፣ የሚያርፍበትም ብዙ ሊኖር ይችላል። በዚህ መሰረት አንድ አጋጣሚ አስር ጊዜ እንግዲህ ሞከርን ብንል፣ አሁን ለምሳሌ አንድ ላይ እንደዚህ ያገኘን ብንል፣ ሁለት ላይ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አራት ላይ አጋጣሚ ሆኖ እንደዚህ ቢሆን ከሁሉም ከፍተኛ ጭረት ያለበት አራት ቁጥር ከሆነ አራት ቁጥር እድለኛ ይሆናል ማለት ነው። ወይም ለእጣ ከሆነ የፈለግ ነው ወይንም ለፈለግነው ዓላማ እንግዲህ በላጩን ዕጣ ይወጣለትን ያወጣል። እሺ እንቀጥል። ከላይ የተሰጠውን ተሽከርካሪ ቁጥር ማውጫ በመጠቀም አስር ጊዜ በማሽከርከር የሚወጡትን ቁጥሮች በጭረት ሰንጠረዥ አደራጁ። አውራነሱን በቡድን በመደራጀት ጓደኞቻችሁን ምን የስፖርት አይነት እንደሚወዱ በመጠቀም የጭረት ሰንጠረዥ አዘጋጁ። አባሮሽ፣ ሌባናፖሊስ ፖሊስ፣ ድብብቆሽ፣ ሰኞ ማክሰኞ፣ ማሕረቤን ያያችሁ የመሳሰሉት እና ቅድሞ ወንድ ሴት እንዳልኳችሁ ወይም ደግሞ በዚህ በኩል ብቻ አባሮሽ አባሮሽ ሌባና ፖሊስ፣ ድብብቆሽ፣ ሰኞ ማክሰኞ፣ ማሕረቤን ያያችሁ፣ እንደዚህ እናም እዛ እያንዳንዱ ሌላም ካለ ያሉት እና እንደዚህ እናዘጋጅና ከዛ አባሮሽ ልጆቻችን እየጠየቅን አባሮሽ ካሉን አባሮሽ ላይ መተን ጭረት። አሁንም ሌላውን ተማሪ ወይም ሴት ወንድ ምን ሊሆን ይችላል ስንጠይቅ፣ አባሮሽ አሁንም ድብብቆሽ የሚል ካገኘን ደግሞ እንደዚህ እየመጣን እናደርግና መጨረሻ ላይ ጓደኞቻችን ምን አይነት ብዙ ጭረት ያለበት ብዙ ተጫዋቾች ወይም ብዙ ጓደኞቻችን የሚጫወቱት የስፖርት አይነት ነው። እውነና እናም የጓደኞቻችንን ባህሪ ለማጥናት በእጀን ማለት ነው ጠቀምን። የሚከተሉትን የተሰበሰበው የቁጥር መረጃ መሰረት በማድረግ የጭረት ሰንጠረዥ አዘጋጁ ይላል። አሁን እዚህ በደንብ ተከተሉኝ። እዚህ ጋር ስናዘጋጅ እንደምታዩት አንድ ቁጥሮቹን አንዴ እንዳሳቸው ከዚህ እስከዚያ እንዴ አንድ አለች፣ ሁለትም አለች፣ ሶስት አለች፣ አራት አለች፣ አምስት፣ ስድስት የለም፣ ሰባት የለም። ከአንድ እስከ አምስት አሉ። በጣም ጥሩ አሁን ከዚያ በኋላ ምን መሰላችሁ? አንድ ሁለት ሶስት አራት አምስት እንደዚህ። አሁን አንድ ስንት ጊዜ አለች? አንድ አንድ አንድ እዚህ ጋር አንድ አለች፣ አንድ አንድ አንድ ጊዜ አገኝተናል። አንድ እዚህ አለች፣ ሁለት ጊዜ አንድን አገኝተናል። አንድ ሁለት ጊዜ ተጠቅሳለች። እሺ ሁለትስ፣ እዚህ ጋር አንድ፣ እዚህ ጋር ሁለት፣ ሌላ ቦታ ሁለት የለች ማለት ሁለትም ሁለት ጊዜ አለች። ሶስትስ፣ እዚህ አንድ፣ እዚህ ሁለት ሁለት ጊዜ። አራትስ ለዚህ አንድ እዚህ ሁለት ሁለት ጊዜ። አምስት አንድ ሁለት ሶስት ጊዜ። በቃ አሁን ከዚህ በመነሳት እንግዲህ አሁን እነዚህ ቁጥሮች ደስ የሚላችሁ ቁጥር ማን ነው ተብሎ፣ የሆነ እንበልና የተሰበሰቡ ቢሆኑ ደስ የሚላችሁ ቁጥር ማን ነው? ደስ የሚላችሁን ቁጥር እስኪ ተናገሩ በህይወታችሁ ተብሎ ቢሆን እንበል እናስብና፣ የሆነ ሰው ከአንድ እስከ አምስት ካሉት ውስጥ ብለን ጠየቅናቸው እንበልና፣ አንድ የሚል ሁለት ሰው አገኘን ማለት ነው። ሁለት የሚል ሁለት ሰው አገኘን። ሶስት የሚል አራት የሚል አምስት የሚል ሶስት ሰዎች አገኘን ብንል በጣም ተወዳጇ ቁጥር በብዙ ሰው ዘንድ አምስት ነች ብለን መረጃችንን እናጠቃልላለን። ሌሎቹ በእኩል ደረጃ ተወዳጅ ናቸው እንላለን። እሺ፣ አራተኛ ጥያቄ ላይ መረጃ መሰብሰብ በሚያስችል ሁኔታ በራሳችሁ ሀሳብ ላይ ተመስርታችሁ የጭረት ሰንጠረዥ አዘጋጁ። ለዚህ መጀመሪያ ቀድም በአንድ ሰፈር ውስጥ ሄዳችሁ የሶስተኛ ክፍል ተማሪ ምን ያክል ወንድ ምን ያክል ሴት እንዳለ ብዬ የሰጠኋችሁ ምሳሌ ለዚህ መልስ መሆን ይችላል። የስዕል ግራፍ መስራትን በተመለከተ ስዕል ግራፍ እንደምታዩት እዚህ ጋር በመጀመሪያ በጭረት አለ። ከድር የክፍል ጓደኞቹ የሚወዱትን የትምህርት አይነት ጠየቀና ምርጫቸውን በጭረት ሰንጠረዥ አቅርቧል። ስለዚህ አማርኛ የሚሉትን ሲጠይቅ አማርኛ የሚሉ ሁለት ልጆች አግኝቷል ማለት ነው። ሁለት ጭረት እንደምታዩት፣ እንግሊዝኛ አምስት ጭረት አለ፣ ሂሳብ ሶስት አለ፣ አካባቢ ሳይንስ አራት አለ፣ ስፖርት ዘጠኝ አለ ያቸው አሁን ይሄ በጭረት ነው። በስዕል ግራፍን መስራት እንደምታዩት ነው እንግዲህ። በመጀመሪያ እነዚህ ነገሮች ተማሪዎችን ይወክላሉ ብለን ማብራሪያ እንሰጣለን። በመጀመሪያ ማለት ነው። ልክ በጭረቶቹ ልክ እንደዚህ የሰው ጭንቅላት ምስል እያስቀመጥን ብዛታቸውን እናስቀምጣለን ማለት ነው። እንግዲህ የተጠየቁ ጥያቄዎች አሉ ማለት ነው። እዚህ የጭረት በስዕል አሳዩ አሳየን። ስፖርት የሚወዱና እንግሊዝኛ ከሚወዱ በምን ያህል ይበላለጣሉ? በሚለው ያው በመቀናነስ በሚያክል እንደሚበላለጡ። በክፍል ውስጥ ስንት ተማሪዎች ምርጫቸውን ገልጸዋል? አሁን አጠቃላይ መደመር ይኖርብናል ማለት ነው። እዚህ ሁለት አለ እዚህ ጋ እና እነዚህም በሙሉ እንቆጥራቸዋለን እንደምራለን። እና ስንት ተማሪዎች እንዳሉ ነው በምርጫቸውን ያደረጉ ለማስላት በእያንዳንዱ ትምህርት አይነት በእያንዳንዱ ትምህርት ምርጫቸውን የገለጹ ተማሪዎች ብዛት መደመር ነው። ስለዚህ ሁለት አምስት ሶስት ዘጠኝ እና አራትን ስንደመ አራትና ዘጠኝ ስንደመር ሀያ ስድስት ይሆናሉ። ከፍተኛ ተወዳጅነት ያለው የትምህርት አይነት ያው ስፖርት ነው። እዚሁ ላይ እያወራ ነግጫችኋለሁ። ያው ስፖርት ይሆናል ማለት ነው። ዘጠኝ አሉ ወይም ደግሞ እዚህ በ በምስል ያው እሺ፣ መልመጃ አራትን በሚቀጥለው በክፍል ሶስት ትመለስበታለሁ። መምህር ማምር ነው። ወላጆችን እጅግ አመሰግናለሁ። ለዛሬ ቻው። ሰብስክራይብ አድርጉች።